ብዙዎቻችን ስፓም ኢሜይልስ ወይም ደግሞ የማጭበርበሪያ መልእክቶች በተደጋጋሚ ይደርሱናል። ለምሳሌ አንድ የባንክ አስተዳዳሪ ነኝ የሚል ሰው ብዙ ገንዘብ እንዳለውና ይህን ገንዘብ ወደ ሀገሪቱ ለማዘዋወር የእናንተ እርዳታ እንደሚያስፈልገው ይነግራችኋል። በምላሹም ከዚህ ገንዘብ ውስጥ ለትብብራችሁ የተወሰነ ገንዘብ እንደሚያስብላችሁ፣ ነገር ግን የእናንተን የባንክ ሂሳብ ለማረጋገጥ ትንሽ ገንዘብ አስቀድማችሁ መላክ እንዳለባችሁ ይነግራችኋል። ከሌላው በተለየ ናይጄሪያ በዚህ አይነቱ የማጭበርበር ዘዴ የታወቀች ሀገር ናት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ። በዛሬው ፕሮግራማችን የምንመለከተው የማጭበርበር ታሪክ በአካል የሌለን ምናባዊ አየር መንገድ በ242 ሚሊዮን የአሜሪካን ዶላር ስለሸጠው ግለሰብ ይሆናል። ተከታተሉ። እንደ አውሮፓውያን አቆጣጠር በ1995 ዓ ም በብራዚል የሚገኘው የኑሮ ኤስቴ ባንክ ማናጀር ከናይጄሪያ የስልክ ጥሪ ደርሰዋል። የደወለው ግለሰብ ተራ የናይጄሪያ ነዋሪ ሳይሆን የናይጄሪያ ሴንትራል ባንክ ዋና ስራ አስኪያጅ ነበር። ይህ መንግስታዊ ባንክ በሀገር ውስጥ ያሉ ሁሉንም ባንኮች የሚቆጣጠርና የገንዘብ ፖሊሲዎችን የሚወስነው ባንክ ነው። የዚህ ባንክ አስተዳዳሪ ስልጣን አንድ የሚኒስትር ማዕረግ እንዳለው ሰው ተደርጎ ነበር የሚቆጠረው። በዚህም ምክንያት የኖሮ ኤስቴ ባንክ ኃላፊ የናይጄሪያ ማዕከላዊ ባንክ ማናጀር ከደወለልኝማ በጣም ጥብቅ ጉዳይ ነው የሚሆነው ብሎ በማሰብ ጥሪውን ተቀብሎ ማናገር ጀመረ። ከናይጄሪያ የደወለለት ኃላፊም የሀገሪቱ ዋና ከተማ በሆነችው አቡጃ ላይ ትልቅ የአየር መንገድ ለመገንባት መታሰቡን ይነግረዋል። አቡጃ በናይጄሪያ ከሚገኙ ትላልቅ ከተሞች አንዷና ብዙ ነዋሪዎችን የያዘች ከመሆኗ በተጨማሪ የአየር መንገድ ለመገንባት ጥሩ አማራጭ መሆኗ የብራዚል ባንኩ ስራ አስኪያጅን ቀልብ ስለሳበው ተመስጦ ማዳመጥ ጀመረ። የናይጄሪያ ማዕከላዊ ባንክ አስተዳዳሪ ንግግራቸውን በመቀጠል ናይጄሪያ በአሁኑ ጊዜ የአውሮፕላን ማረፊያ ፕሮጀክቱ ላይ ኢንቨስት የሚያደርጉ ኢንቨስተሮችን እየፈለገች እንደሆነችና የተገመተው ወጪ 250 ሚሊዮን የአሜሪካን ዶላር ገደማ እንደሆነ ይናገራሉ። አስከትለውም ይህን እድል በዓለም ዙሪያ ለሚገኙ በርካታ ዓለም አቀፍ ባንኮች እንዳበረከቱና የኖሮ ኤስቴ ባንክ ፈጥኖ ምላሽ ካልሰጠ ሊቀደም እንደሚችል ለስራ አስኪያጁ አጥብቀው ይነግሩታል። የኖሮ ኤስቴ ባንክ ማናጀርም እንዲህ ባለ ትልቅ ከተማ ላይ የሚገነባ አየር ማረፊያ ለግንባታ ያወጣውን 250 ሚሊዮን ዶላር በአመት ወይም በሁለት አመት ውስጥ ለመመለስ ስለሚችል እዚህ ላይ ኢንቨስት ማድረግ መቻል በአለም ላይ ካሉ አትራፊ ፕሮጀክቶች ውስጥ ቀዳሚውና ዳግም የማይገኝ እድል ነው ሲል አሰበ። እንዲህ እያለ በሀሳብ ተውጦ ሳለ የናይጄሪያው ባንክ ስራ አስኪያጅ አቋረጠውና፣ የባንኩ ማናጀር እንደመሆንህ እና ይህ ስራ እንዲሰራ ስምምነቱን ለምታሳካበት ላንተም የ10 ሚሊዮን ዶላር ኮሚሽን የምናስብልህ ይሆናል አለው። የብራዚሉ ባንክ ስራ አስኪያጅ ይህ ለባንኩ ትልቅ የኢንቨስትመንት አጋጣሚ እንደሆነ ቢያስብም አስር ሚሊዮን የአሜሪካን ዶላር እንደሚወስድ ከሰማ በኋላ ግን ስምምነቱ ይበልጥ ማራኪ መስሎ ይታየው ጀመረ። ሲቀጥል ኢንቨስት የሚያደርገው የራሱን ገንዘብ ሳይሆን የባንኩ ደንበኞች በባንኩ ውስጥ ያስቀመጡትን ገንዘብ ነው። ይህ አስተሳሰብም በተወሰነ መልኩ ግድ የለሽ እንዲሆን ያደረገው ይመስላል። በመጨረሻም ከብዙ የማግባባት ሙከራ በኋላ እሺ ባንካችን የቀረበለትን የኢንቨስትመንት እድል ተቀብሏል ከኛ የሚጠበቁትን መስፈርቶችንም ማሟላት እንጀምራለን፣ በማለት በሀሳቡ መስማማቱን ይገልጽለታል። የባንኩ ዳይሬክተር ከናይጄሪያ ማዕከላዊ ባንክ አስተዳዳሪ ጋር እየተነጋገረ እንደሆነ ቢያስብም ሲያወራ የነበረው ግን ኢማኑኤል ሉሁዴ ከተባለ ሰው ጋር ነበር። ኢማኑኤል ግን ምንም አይነት የአየር ማረፊያ የመገንባት ሀሳብ ያለው ሰው አልነበረም። እንደ እውነቱ ከሆነ አየር ማረፊያ የሚባል ነገርም አልነበረም። ይህ ሁሉ ነገር ኢማኑኤል በተባለው ግለሰብ የተቀነባበረ ድራማ ነበር። ታዲያ የዚህን አይነት የማጭበርበር ድርጊት የጠነሰሰው ሰው ማን ነው? ኢማኑኤል ኑዴ የግል ንግድ ባንክ በሆነው የናይጄሪያ ህብረት ባንክ ዋና ስራ አስኪያጅ ሲሆን ጥሩ የሆነ ገቢ እንዲሁም ምቾት ያለው ኑሮ የሚኖር ሰው ነበር። ሆኖም ግን ባለው ነገር ተደስቶ መኖር ባለመቻሉ በሚሊዮን የሚቆጠር ሀብት እንዴት ማካበት እንደሚችል ማሰላሰል ጀመረ። በዚህ መሀል ነበር በናይጄሪያ ዋና ከተማ ላይ አውሮፕላን ማረፊያ ለመገንባት ኢንቨስትመንት የመፈለግ ሀሳብ ይዞ የተነሳው። ምንም እንኳን እሱ ራሱ የባንክ ዋና ስራ አስኪያጅ ቢሆንም የእሱ የስልጣን ደረጃ የዚህን አይነቱን የማጭበርበር ስራ ለማሳካት የሚበቃ ባለመሆኑ ጠንከር ያለና ጥሩ ተቀባይነት የሚያስገኝለትን መንገድ ማሰብ ነበረበት። በመጨረሻም የናይጄሪያውን ማዕከላዊ ባንክ ዋና ስራ አስኪያጅ ፖል አኩማ ስም እና ማዕረግ ለመጠቀም ወሰነ። ከዚህ በመቀጠል እቅዱን በጥንቃቄ ለማሳካት አምስት በቅርበት የሚያውቃቸውን ተጨማሪ ሰዎች በመሰብሰብ በምናባዊ የአየር ማረፊያ ፕሮጀክት ላይ ኢንቨስት የሚያደርግ ባንክ እንዴት ማጥመድ እንደሚችሉ በጥልቀት መወያየት ይጀምራሉ። በኢማኑኤል ኑዴ የተቋቋመው ቡድን አባል የሆኑት ሁሉም በገንዘብና በባንክ ስርዓት ልምድ የነበራቸው ሲሆኑ እንደ ኢማኑኤል ባለው የባንክ ዘርፍ ውስጥ ይሰሩ ስለነበር ሁሉንም የባንኮች ዝርዝር በናይጄሪያና በአለም አቀፍ ደረጃ እንዴት እንደሚሰሩ ያውቁ ነበር። በተጨማሪም በሀገሪቱ ውስጥ በገንዘብ ረገድ በጣም አስፈላጊና ተጽዕኖ ፈጣሪ ስለሆኑት ሰዎች የግል መረጃ የነበራቸው ሲሆን ይህም ሰዎቹን መስሎ ለመቅረብ እና የሚፈልጉትን ለማሳካት መንገዱን ቀላል አድርጎላቸው ነበር። በእቅዳቸው መሰረት የመጀመሪያው ስራ ፕሮፌሽናል ስርዓቱን የጠበቀ እና በጥንቃቄ የተጻፈ ደብዳቤ በማዘጋጀት ይህ ደብዳቤ ቱሪቲያ ዊሊያም በተባለ ሰው የተላከ ነው በሚል በዓለም ዙሪያ ለሚገኙ የተለያዩ የንግድ ባንኮች ፋክስ መላክ ነበር። ይህ ሰው በናይጄሪያ አቪዬሽን ሚኒስቴር የፋይናንስ እቅድ እና በጀት ክፍል ዳይሬክተር ነው። ይህ ማለት በጣም ትልቅ ቦታ ከሚሰጣቸው ሰዎች አንዱ ነው። ነገር ግን እንዲህ የሚባል ሰው ከነጭራሹ የለም ነበር። በዚህ ደብዳቤ ውስጥ ዋናው ነገር የናይጀሪያ አቪዬሽን ሚኒስትር በአቡጃ ከተማ ላይ ትልቅ የአውሮፕላን ማረፊያ ፕሮጀክት ለመገንባት ኢንቨስት ማድረግ የሚችሉ ድርጅቶችን በመፈለግ ላይ መሆኑ ነው። አቡጃ ከአራት ዓመት በፊት እንደ አውሮፓውያን አቆጣጠር በ1991 ዓ ም አዲሷ የናይጀሪያ ዋና ከተማ ተብላ በመታወጇ በአዲሷ ዋና ከተማ አየር ማረፊያ መገንባት የሚለው ሀሳባቸውን ይበልጥ ታማኝነት እንዲያገኝ አድርጎታል። ምክንያቱም የናይጀሪያ መንግስት አዲስ አበባ የሀገሪቱ ዋና ከተማ ካወጁበት ጊዜ አንስቶ ከተማዋን ለማሳደግና በውስጡ በርካታ ፕሮጀክቶችን ለመስራት ቆርጠው ተነስተው ነበር። ይህ መልእክት ለበርካታ የውጭ ባንኮች የተላከ ሲሆን እያንዳንዱ መልእክት በባንኩና በመድረሻው ሀገር መሰረት በትንሹ ተቀያይሯል። ለምሳሌ በብራዚሉ ባንክ ኖርዌስት የደረሰው መልእክት በባንኩ ስራ አስኪያጅ አድራሻ የተላከ ነበር። ኔልሰን ሳካጉቺ የተባለው ይህ የባንኩ ስራ አስኪያጅ የጃፓን ተወላጅ ቢሆንም በብራዚል ይኖርና ይሰራ ነበር። ኔልሰን ሳካጉቺ መልእክቱን ሲያነብ ከናይጀሪያ የአቪየሽን ሚኒስትር የተላከና የሀገሪቱ ገንዘብ ክፍል ዳይሬክተር የፈረመበት ደብዳቤ መሆኑን ነበር የተመለከተው። ባንኩ ከታዳጊ ሀገሮች የኢንቨስትመንት እድል በመፈለግ ላይ የነበረ በመሆኑ ጉዳዩ የኔልሰንን ሙሉ ትኩረት ቢያገኝም፣ መልእክቱ የተላከበት ቁጥር ባለቤትነቱ የናይጀሪያ መንግስት መሆኑን ነገሩን ይበልጥ ታማኒነት እንዲያገኝ ረድቶታል። በእርግጥም ኢማኑኤል እና ቡድኑ በናይጄሪያ የገንዘብ ዘርፍ ላይ ላላቸው ጠንካራ ግንኙነት ምስጋና ይግባውና መንግስታዊ የሆነ የፋክስ ማሽን መጠቀም መቻላቸው ጉዳዩ ይበልጥ እምነት የሚጣልበት እንዲመስል አድርጎላቸዋል። የብራዚሉ ባንክ ዳይሬክተር የሆነው ሳካ በቀረበላቸው የቢዝነስ ሀሳብ እንደተስማሙና ተገናኝተው በይበልጥ ስለ ጉዳዩ መወያየት እንደሚፈልጉ የሚገልጽ ምላሽ የያዘ መልእክት ይልክላቸዋል። አሁን ኢማኑኤል ትልቁን ሚና የሚጫወትበት ሰዓት ደርሷል። ምላሹ እንደደረሳቸው ኢማኑኤል የናይጄሪያው ማዕከላዊ ባንክ አስተዳዳሪን በመምሰል ለሳካ ጉቺ ስልክ ይደውልለትና መነጋገር ይጀምራሉ። ሳካ ጉቺ የሚሰማውን ነገር ያለምንም ጥርጥር አምኖ ስለመቀበሉና ሊቀላቀላቸው ዝግጁ ስለመሆኑ ጥርጥር አልነበራቸውም። ከዚህ በኋላ ቀጣዩ ስራ የሚሆነው ከሳካ ጉቺ ጋር የሚገናኙበትን አጋጣሚ ማመቻቸት ይሆናል። እኔ ወደ ናይጄሪያ ልምጣ ወይስ አንተ ወደ ብራዚል ትመጣለህ? ሲል ሳካ ጉቺ ኢማኑኤልን ጠየቀው። ኢማኑኤልም ይህ ፕሮጀክት ለሚመጡት አራት ወይም አምስት ዓመታት ስለማይጀመር እስከዛው ድረስ ጉዳዩን ጥብቅ ሚስጥር አድርገን በመካከላችን ብናቆየው ጥሩ ነው። ስለዚህ ከናይጄሪያ እና ብራዚል ራቅ ያለ ቦታ ብንገናኝ ምን ይመስልሃል? ሲል መልሶ ጠየቀው። ሳካም በሀሳቡ በመስማማት በቀጣዩ ሳምንት ለስራ ጉዳይ ወደ ለንደን ከተማ ስለመሄድ እዛ መገናኘት እንችላለሁ አለው። ኢማኑኤልም በሀሳቡ መስማማቱን ገለጸለት። ኢማኑኤል እና ቡድኑ ለዚህ ስብሰባ ዝግጅታቸውን ጀመሩ። እያንዳንዳቸው በናይጄሪያ የሚገኙ ቁልፍና ታዋቂ ሰዎችን መስለው መቅረብ ነበረባቸው። ለዚህም ኢማኑኤል ለሳካ በነገረው መሰረት የማዕከላዊ ባንኩን ዋና ስራ አስኪያጅ፣ ሌላኛው ምክትል ስራ አስኪያጅ፣ ሶስተኛው ደግሞ የአቪያሽን ሚኒስትር ዋና ስራ አስኪያጅ ሆነው ለመቅረብ ተስማምተው ዝግጅታቸውን አጠናቀቁ። አሁን ከአምስቱ በተጨማሪ የአንደኛውን አባል ሚስት ጨምሮ ስድስት አባላት ሆነዋል። እያንዳንዳቸው የሚጠበቅባቸውን ሚና በሚገባ ለመወጣት በሚያስችላቸው መልኩ ራሳቸውን ያዘጋጁ ሲሆን የአየር ማረፊያውን እና የሚገነባበትን ሳይት ፕላንም አዘጋጅተው ጨርሰዋል። ከዚያም ወደ ለንደን በመብረር በከተማው ካሉ ቅንጡ ባለ አምስት ኮከብ ሆቴሎች በአንዱ ተቀምጠው እንግዳቸውን መጠባበቅ ጀመሩ። ለሳካ ጉቺም ከአውሮፕላን ማረፊያ ተቀብሎ ወደ ሆቴሉ የሚያደርሰው ሊሞዚን መኪና ላኩለት። ለሱም በሆቴሉ ካሉት ምርጥ ክፍሎች አንዱን ያዙለት። ከተገናኙ በኋላም እያንዳንዱ አባላት በተለማመዱት መሰረት ራሳቸውን ማስተዋወቅ ጀመሩ። ሳካም ሁሉ ነገር እውነት መሆኑን በሙሉ ልቡ አምኖ ተቀብሎ ነበር። እርግጥ ነው፣ በዚያን ጊዜ የኢንተርኔት ጉግል ወይም ሌሎች አማራጭ መንገዶች ባለመኖራቸው ሰውየው በትክክልም የናይጄሪያ ማዕከላዊ ባንክ ዋና ስራ አስኪያጅ መሆኑን የሚያረጋግጥበት መንገድ አልነበረውም። በዚህ ላይ ኢማኑኤል በይበልጥ ታማኒነት የሚያስገኙለትንና እውነተኛነታቸው የማያጠራጥር የአሰት ሰነዶች እንዲሁም ከናይጄሪያው ፕሬዚዳንትና ከጠቅላይ ሚኒስትሩ ጋር የተነሳቸውን ፎቶዎችም አያይዞ ነበር ያቀረበለት። በመቀጠል አየር ማረፊያው የሚገነባበትን ቦታና አጠቃላይ የግንባታ እቅድ ያብራራለት ጀመር። መጀመሪያ በስልክ ሲነጋገሩ በነገረው መሰረት ግንባታው ለአራት ወይም አምስት ዓመታት ያህል እንደማይጀመርና ጉዳዩ በሚስጥር መያዝ እንዳለበት በድጋሚ ለሳካ ይገልጽለታል። እናንተ ፕሮጀክቱን ለመጀመር ባሰባችሁበት በማንኛውም ጊዜ ሁሉ ገንዘቡን መላክ እንችላለን፣ በማለት ሳካ ሀሳቡን ሲገልጽ ኢማኑኤል አቋረጠውና አይሆንም ገንዘቡ አስቀድሞ በእጃችን መግባት አለበት። ምክንያቱም አሁን ላይ ያለን የስራ እቅድ ብቻ ነው። የግንባታ ድርጅቶችን መቅጠር እንዲሁም መሳሪያዎችና ቁሳቁሶችን ማቅረብ መጀመር ስላለብን የገንዘብ አቅርቦት ከአሁን መጀመር አለበት አለው። የዚህን ጊዜ ሳካ ውሳኔውን መጠራጠርና የሆነ የተደበቀ ነገር እንዳለ በማሰብ ገንዘቡን እንዲከፍል እየገፋፋው ያለውን ኢማኑኤልን መጠራጠር ጀመረ። ኢማኑኤል ይህን ሲመለከት ጊዜ ይኸውልህ የፕሮጀክቱ ሐሳብ ካልተመቸህ ችግር የለውም መተው ትችላለህ። በዚህ ስራ ጉዳይ ሊያገኙንና አብረውን ሊሰሩ የሚፈልጉ ብዙ ኢንቨስተሮች አሉ። ነገር ግን ለመልእክታችን ቅድሚያ ምላሽ የሰጠው አንተ ስለሆንክ ነው ቅድሚያ የሰጠነ። በፕሮጀክቱ ሐሳብም ደስተኛ ነህ ብዬ አስባለሁ። ቀደም ሲል በስልክ ስናወራ እንደነገርኩህም ይህ ስምምነት እንዲሳካ ለምታደርገው አስተዋጽኦ የአስር ሚሊዮን የአሜሪካን ዶላር ኮሚሽን እናበረክትልሃለን። በሀሳቡ ካልተስማማህ ግን ሌሎቹ ኢንቨስተሮችን መፈለግ እንችላለን አለው። ሳካ ግን የዚህን አይነት ትልቅ ኢንቨስትመንት እድልና የ አስር ሚሊዮን ዶላር ኮሚሽን ማጣት አልፈለገም ነበር። ሳካ እሱ በጉዳዩ ቢስማማም እንኳን የባንኩ አስተዳደር እንደማይቀበለው ለኢማኑኤል አስረዳው። ኢማኑኤልም ይህን ጉዳይ እሱ ራሱ መፍታት እንዳለበትና ባንኩ ይህን አጋጣሚ ለመጠቀም ዝግጁ ካልሆነ ሌሎች ብዙዎች እንደሚጠብቋቸው ገለጻለት። ከዚያም ሳካ ግድ የለም በቃ በእኔ ላይ መተማመን ትችላላችሁ፣ ከዚህ በኋላ የስራ ባልደረቦች ነን ሁሉንም ነገር ያስተካክለዋለሁ አላቸው። ኢማኑኤል ሊንስ ሲሰማ ሳካ ወጥመድ ውስጥ እንደገባለት አረጋገጠ። 10 ሚሊዮን ዶላር እንደሚሰጠው የገባለት ቃል በሀሳባቸው እንዲስማማ እንዳደረገው እና ከዚህ በኋላ መቀዳቸው ለማሳካት የሚፈልጉትን ነገር ሁሉ እንደሚያደርግላቸው እርግጠኛ እንዲሆን አደረገው። ሳካ እየተነጋገረና የቢዝነስ ስምምነት እያደረገ ያለው ከናይጄሪያ ከመጡ ባለስልጣናት ጋር እንደሆነ ነው የሚያምነው። ባንኩ ኢንቨስት የሚያደርገው 242 ሚሊዮን የአሜሪካ ዶላር ነው። አስቡት ጊዜው እንደ አውሮፓውያን አቆጣጠር 1995 ነው። ይሄ ገንዘብ አሁን ላይ ወደ 413 ሚሊዮን ዶላር ይጠጋል። ስብሰባቸውን ከመጨረሳቸው በፊት ኢማኑኤል ሳካጉቺን በዚህ ትልቅ የኢንቨስትመንት እድል ላይ ለመሳተፍ ፍላጎት እንዳላቸው ለማረጋገጥ 3 ሚሊዮን የአሜሪካን ዶላር እንዲልክ አሳመነው። ሳካ እያሳደሩበት ያለው ተጽዕኖ ቢሰማውም እድሉን ላለማጣት ሲል የጠየቁትን ገንዘብ መክፈል ግድ ሆነበት። በመሃል ጥርጣሬ ቢያድርበትም እንኳን የመጀመሪያውን ክፍያ ከከፈለ በኋላ ተስፋ በማድረግ ቀሪዎችንም እንደሚከፍል እርግጠኛ ነበሩ። ሳካ ሳካጎችን ያታለሉት የሳይኮሎጂ ማታለያ ዘዴዎችን ተጠቅመው ሲሆን ይህ ደግሞ ለፕሮፌሽናል አጭበርባሪዎች በጣም ወሳኙ ክህሎት ነው። በመጨረሻም ሳካ 3 ሚሊዮን ዶላሩን ለንደንን ለቀው ከመሄዳቸው በፊት እንዲያስገባ ማድረግ ቻሉ። ከዚህም በኋላ ላሉት ሶስት ተከታታይ አመታት ማለትም ከ1995 እስከ 1998 ሳካ በሚሊዮን የሚቆጠር ገንዘብ ያስገባላቸው ነበር። ሳካ ስለዚህ ጉዳይ ለአንዳቸውም የባንኩ አስተዳደር አባላት አልተናገረም ነበር። ይልቁንም እንዳይታወቅበት አንዳንድ ትላልቅ እርምጃዎችንም ወስዷል። በዚህም ምክንያት የአስተዳደሩ አባላትም ሆኑ የባንኩ ዋና ባለቤቶች ምንም የሚያውቁት ነገር አልነበረም። እዚህ ላይ የተጠቀመው ወሳኙ መንገድ ከስድስት ሚሊዮን ዶላር በላይ በአንድ ጊዜ አለማዛወሩ ነበር ይህን የሚያደርግበትን ምክንያት ከስድስት ሚሊዮን በታች የሆኑ ከውጭ ሀገራት ጋር የሚደረጉ የገንዘብ ዝውውሮችን የሚቆጣጠረው እሱ ስለሆነና ከዛ በላይ የሆነ ገንዘብ ለማዘዋወር ግን የቦርድ አባላትን ፍቃድ ማግኘት ስለሚጠበቅበት ነው። ሁለተኛው ወሳኙ ነገር ደግሞ የሚደረጉት እያንዳንዱ የገንዘብ ዝውውሮች ወደ አንድ አካውንት ወይም ወደ አንድ ሀገር አለመሆናቸውን ማረጋገጥ ነበር። እንደ አሜሪካ፣ ብሪታንያ፣ ስዊዘርላንድ እና ሆንግ ኮንግ የመሳሰሉ ሀገራት መበታተን ነበረበት። አካውንት ብቻ ሳይሆን ገንዘቡ የሚላክለት የባንክ አይነትም መለየት ነበረበት። ከውጭ ሀገራት ጋር የሚደረጉት የገንዘብ ዝውውሮች መቆጣጠር የባንኩ ዋና አስተዳዳሪ ኃላፊነት ስለነበር፣ ከአስተዳደሩ አባላት ገንዘቡ ወዴት እንደሚሄድ ያስተዋለም የጠየቀም አልነበረም። ኢማኑኤል እና በናይጄሪያ ያለው ቡድኑ 17 የተለያዩ ባንኮችን ተጠቅመው ገንዘቡን በማያጠራጥርና ጥያቄ በማያስነሳ መልኩ በታትነው ማስቀመጥ ችለው ነበር። በዚህ መልኩ ሳካ በሶስት ዓመት ውስጥ ወደ 242 ሚሊዮን የሚጠጋ ዶላር ለኢማኑኤልና ለቡድኑ አባላት ማስተላለፍ ችሎ ነበር። ኢማኑኤልም የግንባታውን ሂደት ለመጀመር በዝግጅት ላይ ያለውን የአውሮፕላን ማረፊያ ፕሮጀክት ስራ አሁንም በመካሄድ ላይ መሆኑን ለማሳመን የሐሰት ኮንትራቶችና ሰነዶችን ፎቶ ለሳካ ይልክለት ነበር። ቀደም ሲል እንዳየነው ኢማኑኤልና ጓደኞቹ በገንዘብና በባንክ ስርዓት ላይ ልምድ የነበራቸው በመሆናቸው የሚቀበሉትን ገንዘብ ከማስቀመጥ ይልቅ በናይጄሪያ እና በሌሎች ሀገራት ሪል ስቴቶችን እና ከተለያዩ ድርጅቶች ላይ አክሲዮኖችን ለመግዛት ይጠቀሙበት ነበር። የተለየ ድንገተኛ ነገር ካልተከሰተ በቀር በዚህ አካሄድ ከቀጠሉ ይህ ጉዳይ ለረጅም ጊዜ ሳይታወቅ የመቆየት እድል ነበረው። ነገር ግን በስፔን የሚገኝ ሳንታንደር የተባለ አንድ ትልቅ ባንክ የብራዚሉን ኖሮስቴ ባንክ ለመግዛት በመፈለጉ ይህንን ሀሳብ ለባንኩ ባቀረበው መሰረት የኖሮስቴ ባንክ አስተዳደር ፈቃደኝነታቸውን ይገልጹላቸዋል። እርግጥ እንደዚህ ያለ የግዢ አቀራረብ በጣም ትልቅ ሂደት በመሆኑ በቅድሚያ ዋጋውን ለመገመት እንዲችሉ ሁሉንም ንብረቶችና ሰነዶች መገምገም ነበረባቸው። ስለዚህ የባንኩን ዋጋ ለመገምገም የሚያስፈልጓቸውን ዝርዝር ጉዳዮች በሙሉ ሊያጠና የሚችል ከስፔን እና ከብራዚል ባንክ የተውጣጡ አባላትን የያዘ ቦርድ ተቋቋመ። ሆኖም ግን የቦርዱ አባላት በሚያስደነግጥ መልኩ የኖሮስቴ ባንክ አንድ ሶስተኛ ገደማ የሚሆነው በመቶ ሚሊዮኖች የሚቆጠር ካፒታል የጠፋ መሆኑን ይደርሱበታል። የባንኩ ስራ አስኪያጅ የሆነው ኔልሰን ሳካጉቺ ባለፉት ሶስት አመታት ውስጥ የሆነውን ሁሉ እንዲያስረዳቸው በዳይሬክተሮች ቦርድ ጥሪ ደርሰዋል። ባለፉት ሶስት አመታት ምንድነው የተፈጠረው በማለት ጠየቁት። እሱም ከናይጄሪያ መንግስት ጋር በዋና ከተማዋ አቡጃ የአውሮፕላን ማረፊያ ለመገንባት ከፍተኛ ኢንቨስትመንት ስምምነት ማካተቱንና ባለፉት ሶስት አመታት ውስጥ የዳይሬክተሮች ቦርድ ሳያውቅ 242 ሚሊየን የአሜሪካን ዶላር ማዘዋወሩን ይነግራቸዋል። ይሁን እንጂ የቦርዱ አባላት የሰሙትን ነገር አላመኑም ነበር። ይህን ባንክ ላለፉት 14 አመታት በታማኝነት ሲያስተዳደር ከቆየ በኋላ ምንም ሳይነግራቸው እንዲህ ያለ ትልቅ ውሳኔ ብቻውን ወስኗል። የባንኮቹ ገንዘብ የተዘዋወረበትን ውስብስብ ድረገጽ ለመከታተል ረጅም ጥረት ካደረጉ በኋላ የምርመራ ኮሚቴ አቋቋሙ። በበርካታ ሀገሮችና ባንኮች ውስጥ ይህ ገንዘብ የሄደበትንና የደረሰበትን ተከታትሎ ለማግኘት ከተደረገ ረጅም ጥረት በኋላ ሁሉም መንገዶች ወደ ናይጄሪያ ማምራት ጀመሩ። እዚህ ላይ ትልቁ ችግር ናይጄሪያ በእንደዚህ አይነት ጉዳዮች ላይ ጥብቅ የሆነ የገንዘብ ቁጥጥር የሌላት መሆኑ ነው። በዚህም ምክንያት ኮሚቴው በናይጄሪያ ገንዘቡን ሲረከቡ የነበሩትን ሰዎች እውነተኛ ማንነት ለይተው ማወቅ አልቻሉም ነበር። የናይጄሪያ ባንኮች አብዛኛው የምዕራባውያን ባንኮች በተለይም የስዊስ ባንኮች እስኪያስገድዷቸውና ጫና እስኪያሳድሩባቸው ድረስ ጉዳዩ ረጅም ጊዜ ወስዶ ነበር። ጉዳዩን ከመረመሩ በኋላ ገንዘቡ የተዛወረባቸውን በርካታ አካውንቶች አስቆመዋል። የእነዚህን የባንክ አካውንት ባለቤቶች እውነተኛ ማንነት በመግለጥ ረገድ ከእነሱ ጋር እንዲተባበሩ የናይጄሪያ ባንኮችን ደጋግመው ጠይቀዋል። በመጨረሻም የናይጄሪያ ባንኮች በስዊስ ባንኮች እና በሌሎች ሀገራት ሂሳባቸው እንዳይዘገቧቸው በመፍራት ከእነሱ ጋር ለመተባበር ወሰኑ። በእርግጥም መጨረሻ ላይ የኢማኑዌልና ጓደኞቹ ማንነት ላይ መድረስ ቢችሉም ሌላ ችግር ገጥሟቸው ነበር። ናይጄሪያ የገንዘብ ማጭበርበርን የሚከላከል ሕግ የሌላት ሀገር ስለነበረች ኢማኑኤልና ቡድኑ በናይጀሪያ ነጻ ሆኖ መኖራቸውን ቀጠሉ። በተጨማሪም በርካታ የሀገሪቱ ባለስልጣናትን በጉቦ መደለል ስለቻሉ የምዕራባውያን መጥቶ ጉዳያቸውን መመርመርና ለማስረ መሞከር ብዙም አላስጨነቃቸውም ነበር። ኖሮ ኤስቴ የተባለው የብራዚል ባንክ ለስፔኑ ሳንታንደር ባንክ ተሸጦ ውሉ የተጠናቀቀ ቢሆንም ለስምምነቱ የዋለው ገንዘብ ከትክክለኛውና ባንኩ ቀደም ሲል ከነበረው ዋጋ በጣም የወረደ ነበር። የሳካ ጉቺ ችሎት በስዊዘርላንድ የተካሄደ ሲሆን በገንዘብ ማጭበርበርና ገንዘብን በህገ ወጥ መልኩ በማዋል ወንጀል ተከሶ ለበርካታ አመታት እንዲታሰር ተወሰነ። የባንኩ ባለቤቶችም ዝም አላሉ። መብታቸውን ለማስከበርና በዚህ ከፍተኛ የማጭበርበር ድርጊት ያጡትን ሀብት ለማስመለስ በተለያዩ ሀገራት ጠበቆችን መሾም ጀመሩ። ነገር ግን አብዛኛው ገንዘብና ሀብት የሚገኘው በናይጄሪያ መሆኑ ነገሩን አክብዶት ነበር። የናይጄሪያው መንግስት ደግሞ ከነሱ ጋር ለመተባበር ባለመቻሉ ጉዳዩ ለተጨማሪ ወራት መፍትሄ ሳያገኝ ቆየ። በጊዜው የነበሩት የናይጄሪያው አዲሱ ፕሬዚዳንት ኦባሳንጆ እና የሀገሪቱ መንግስት በናይጄሪያ የገንዘብ ማጭመርበር ወንጀሎች እየተባባሱ መምጣታቸውን አስተውለው ነበር። ፕሬዚዳንቱ የኢኮኖሚና የፋይናንስ ወንጀል ኮሚሽን ወይንም ኢኮኖሚ ኬን ፋይናንሻል ክራይምስ ኮሚሽን የተባለ አካል በ2003 ዓ.ም መመስረት የቻለ ሲሆን በ2004 ዓ.ም ተቋሙ የኢማኑኤልና ጓደኞቹን ጉዳይ እንደ አዲስ ለመክፈት ቻለ። ብዙም ሳይቆይ ከአባላቱ መካከል አምስቱን ለመያዝ ቢችሉም ስድስተኛው አባል ግን ምርመራ ላይ በነበሩበት ወቅት በመኪና አደጋ ህይወቱ ሊያልፍ ችሏል። ነገር ግን ብዙዎች እንደሚሉት ከሆነ ይህ በአጋጣሚ የሆነ ወይም ድንገተኛ አደጋ ሳይሆን ሆን ተብሎ የተደረገ ግድያ እንደሆነ ነው። የቅጣት ጊዜውንና ክሱን ለማቅለል ሲል ሚስጥራቸውን የሚያወጣባቸው ስለመሰለው ኢማኑኤል ራሱ እንዳስገደለው ይናገራሉ። ዋናው ነገር ኢማኑኤል እና የቀሩት አራቱ ተይዘው ክሳቸው በአቡጃ ከተማ ባለ ፍርድ ቤት መታየት የጀመረ ሲሆን በችሎቱ ወቅት የፍርድ ቤቱ ዳኛ ኢማኑኤል ባለስልጣናትንና የእማኞችን አባላት በጉቦ ለመደለል እንዳይሞክር በተደጋጋሚ ያስጠነቅቁ ነበር። ቢሆንም ግን ዳኛው ጉቦውን ማን እንደወሰደና ማን እንዳልወሰደ ማወቅ አልቻለም ነበር። በመሆኑም ዳኛው ነገሮች ከእጃቸው እንዳመለጡና ከቁጥጥራቸው ውጭ እንደሆኑ ሲመለከቱት ጊዜ ጉዳዩን በማቆም የናይጄሪያ ትልቋ ከተማ ወደ ሆነችው ወደ ሌጎስ ከተማ አዘዋውረውት ነበር። የፍርዱ ሂደት ወደ ሌጎስ ከተማ ከተዘዋወረ በኋላም ሳይቀር ኢማኑኤል ፖሊሶቹን በጉቦ ለመደለል ይሞክር ነበር። ተግባሩ በዚህ ሳያበቃ የገንዘብ ነክ ወንጀል ኮሚሽን ኃላፊውንም ጭምር በገንዘብ ለመደለል እየሞከረ ሲሆን፣ ይህ ድርጊቱ በክሱ ላይ የጉቦ ክስ ሊያስጨምርበት ችሏል። ነገር ግን የኢማኑኤል ሙከራ በዚህ ብቻ አላቆመም ነበር። በፍርድ ቤቱ ውስጥ ቦምብ እንዳለና በማንኛውም ሰዓት እንደሚፈነዳ ማስጠንቀቂያ የደረሳቸው በመሆኑ ነገሩ እስኪጣራ ድረስ ሁሉም ሰው አዳራሹን ለቆ እንዲወጣ ተደርጎ ነበር። በዚህ ምክንያት የፍርዱ ሂደት ለተወሰኑ ሰዓታት እንዲራዘም ተገዶ ነበር። በመጨረሻም ልዩ ኃይል መጥቶ ቦታውን ከመረመረና ምንም አይነት ቦምብ እንደሌለ ካረጋገጠ በኋላ የፍርድ ሂደቱ ሊቀጥል ችሏል። ነገር ግን የዚህ ድርጊት ጠንሳሽ ኢማኑኤል ስለመሆኑ ምንም የታወቀ ነገር አልነበረም። ነገር ግን ለማምለጥ የተደረገ ሴራ መሆኑን ገልጸዋል። በችሎቱ ወቅት የፍርድ ጊዜው እንዲቀነስለት፣ የሰረቀውን ገንዘብ እንዲመልስ ከኢማኑኤል ጋር ለመደራደር ሞክረው ነበር። ነገር ግን የእሱ ምላሽ 10 ሚሊዮን ዶላር ብቻ ለመመለስ ዝግጁ ነኝ የሚል ነበር። እነሱም ከ80 ሚሊዮን ዶላር ያነሰ አንቀበልም ሲሉ ኢማኑኤል መልሶ ከ40 ሚሊዮን በላይ አልመልስም ያለኝም እሱ ብቻ ነው በማለት መልሶላቸዋል። አቃቢ ሕጉ ቢያንስ 80 ሚሊዮን የአሜሪካን ዶላር የማይመልስ ከሆነ የፍርድ ጊዜው እንዲቀነስለት የቀረበለትን እድል እንደሚያጣና ይህ የመጨረሻ እድሉ እንደሆነ ይነግረው ነበር። በመቀጠል ፍርድ ቤቱ ያልተጠበቀ ምስክር ያቀረበ ሲሆን ያ ምስክርም የቀድሞ የብራዚል ኖሮኤስቴ ባንክ ዋና ስራ አስኪያጅ የነበረው ኔልሰን ሳካ ጉጂ ነበር። ለዚህ ሁሉ ገንዘብ መጥፋት ተጠያቂ የሆነው ኔልሰን ሳካ ጉቺ ወደ ችሎት ሲቀርብ ኢማኑኤል ነገሩን እንዳበቃለት ተረዳ። ሳካም የሆነውን ሙሉ በሙሉ መናዘዝ ጀመረ። ኢማኑኤል የማዕከላዊ ዋና ባንክ ኃላፊ መስሎ እንዳናገረውና 242 ሚሊዮን ዶላር እንዲልቅ እንዴት አድርገው ሲያታሉት እንደነበረ ሁሉንም ተናገረ። በተጨማሪም ሲለዋወጥ የነበሩትን በርካታ ፎቶዎች፣ ሰነዶችና መልእክቶችን ያሳየ ሲሆን ይህ ምስክርነት ከቀረበ በኋላ ክሱ ጥፋተኝነቱን ይበልጥ ያረጋገጠ ሆኖ ስለተገኘ ኢማኑኤል የተጠየቀውን 80 ሚሊዮን ዶላር ለመመለስ ሞክሯል። አቃቢ ሕጉ ግን አሁን ቢያንስ 120 ሚሊዮን ዶላር ለባለቤቶቹ እንዲመልሱ፣ በተጨማሪም ለናይጄሪያ መንግስት ከ10 ሚሊዮን ዶላር በላይ በቅጣት መልክ እንዲያስገቡ በጠየቀው መሰረት ኢማኑኤል የተጠየቀውን ለመክፈል በመስማማቱ የ5 አመት እስራት ተፈረደበት። ነገር ግን በእስር ቤት የቆየው ሁለት አመት ለማይሞላ ጊዜ ነበር። ከዛም ባለፈ በፍርድ ቤት ከተስማማነው በላይ የሆነ ንብረት ተወስዶብኛል በማለት አመልክቶ 50 ሚሊዮን ዶላር የሚጠጋ ገንዘብ ማስመለስ ችሎ ነበር። ከዚህ በኋላ ኢማኑኤል ኑዴ ለብዙ አመታት ነፃ ሆኖ የቆየ ቢሆንም በ2016 ዓ.ም እንደገና ታሰረ። በዚህ ጊዜ ግን የታሰረበት ጉዳይ በማጭበርበር ሳይሆን በነፍስ ግድያ ወንጀል ነበር። ይህ የሆነውም በመሬት ዙሪያ ከባለቤቶች ጋር ክርክር ውስጥ ገብቶ የነበረ ሲሆን ኢማኑኤልም ወደ ሁለት መቶ የሚጠጉ ተከታዮችን ወደ ቦታው በመላክ በመሬቱ ባለቤቶች ላይ ጥቃት እንዲሰነዝሩ በማድረጉ ነበር። ይህንም ተከትሎ አንድ የጥበቃ ሰራተኛ እንዲሞትና በበርካታ ፖሊሶች ላይ ከባድ ጉዳት እንዲደርስባቸው ምክንያት ሊሆን ችሏል። በዚህም ምክንያት ኢማኑኤል እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ተይዞ በግድያ ወንጀል ተከሶ ተፈርዶበታል። ነገር ግን ከታሪኩ እንደምንረዳው ከሆነ ለረጅም ጊዜ በእስር ቤት የሚቆይ አይመስልም። ይሄኔ በቀንጦትና ኑሮም በተመቻቸው ሁኔታ እየኖረ መሆኑ እሙን ነው። ውድ ተመልካቾቻችን፣ ለዛሬ ያዝነውም በዚያ ያበቃ። በሌላ ቪዲዮ እስክንገናኝ ሰላም ቆዩን።